ቅድስት ስላሴ ዩኒቨርሲቲ የቦርድ ሰብሳቢ ለተባፋስ፣ በኦሮሚያ ክልላዊ መንግስት የሃይማኖት ተቋማት ሰብሳቢ ክቡር መጋቤ ጥበብ መነ መጋቤ ጥበብ፣ የዚሁ ቤተክርስቲያን አስተዳዳሪ ክቡር አባታችን መላከ ምሕረት በቃሉ፣ እንዲሁም ደግሞ ከሌሎች የመጣችው ከሀገር ስብከቱ የመጣችሁ የየትራ ኃላፊዎች እግዚአብሔር የባረካችሁ እግዚአብሔር የቀደሳችሁ፣ ለመዳንኛ ለመናት እንደምን አላችሁ? እንደምንቆያችሁ? እንደምን አረክላችሁ? እሱ አባታችን በመካከላችን ተገኝቶ እየባረኩን ስለሆነ እንደገና ደግሞ ብዙ ጊዜ ተስፋ አድርጋችሁ ላባችሁን ወዛችሁን አፍስሳችሁ የሠራችሁ ቤተክርስቲያን ህንፃ ቤተክርስቲያን በልጽነታችሁ ተባርኮ ዛሬ ለምስጋና ጋና እንዲውል ሆነዋልና፣ እንኳን ደስ አላችሁ፣ እንኳን ደስ አለን። እግዚአብሔር ተመስግኑ። ከዚህ በመቀጠል ብፁዕ አባታችን ሰዓቱ እየሄደ በመሆኑ ንጹነቶ ትምህርተ ወንጌልና ቃለ ምዕዳን እንዲሁም ቡራኬ እንዲሰጡን በታላቅ ትህትና ይጠይቃለሁ።

በገገመደም በገጌሰ በገስ ሚንገል አሁን አላበዛም። አጭር ነው መልሻችሁ በማስተላልፎ በእጅ ሰዓት ቆመናል። ይህ ቦታ ለዚህ ህንጻ ለመስራት የደከባችሁ በእውቀታችሁ፣ በጉልበታችሁ፣ በገንዘባችሁ፣ በጊዜያችሁ ሁሉ ያገለገላችሁ አነጻችሁ ሁላችሁ እግዚአብሔር አምላክ ባርካችሁ እድሜ ከጤና ጋር ስታችሁ። የአማረ የሰበረ በጣም የአማረ ውብ የሆነ ህንፃ ነው የሰራችሁ። ይህንን በዚህ ጊዜያችሁን ያሳለፋችሁ ሁሉ ልጆች ናችሁ። ትልቅ ታሪክ ነው የሰራችሁት። ለልጅ ልጅ የሚተላለፍ ታሪክ ነው የሰራችሁት። የእግዚአብሔር ቤት ነው የሰራችሁት። እግዚአብሔር ቤት እግዚአብሔር የሚመሰገድበት እግዚአብሔር ስም የሚጠራበት ቤት ነው የሰራችሁት። ትልቅ ቤት ነው የሰራችሁት። ደክማችሁ ወጥታችሁ ወርዳችሁ የድካማችሁን ፍሬ አይታችኋልና አሁን እንኳን ደስ አላችሁ። ጀ ያው ዲ ለሰማሁት መምህር መላክ መረት በቃሉ መስራት ናቸው። እሳቸው መስርተዋል፣ ብዙ ደክመዋል። እንደገና ደግሞ መምህር ደጋቶመ በዚህ አስተዳዳሪው ደግሞ ይህንን ሁሉ ሕንፃ አሰርተው ለዚህ ለምርቃት አብቅተዋል። በጣም እጅግ እናመሰግናችኋለን። ስለተሰጠንም ስቆታ በጣም እኛም እናመሰግናለሁ። እግዚአብሔር አክብሩልኝ። መምህር ወይም ሊቀጠበቅ አማረንም በጣም እንድናመሰግናቸዋል፣ ባለቅም ይሁን ማለት ነው። እዚህ አስተዳዳሪ ትልቅ ስራ ነው የሰሩት። እራሳቸው አብረው የሰሩ ከባለሙያዎች ጋር በመሆን ወጡ ወረዱ የሰሩ ናቸው። በጣም ባለሙያ ናቸው። እጅግ በጣም ሊመሰገኑ ይገባቸዋል። ምስጋና ይገባቸዋል። አመስግኝ

እግዚአብሔር ይባርካችኋል ከእግዚአብሔር ምስጋና ግልታችኋል ተባርካችኋል ስለዚህ ትልቅ ስራ ነው የሰራችሁ የቀረ ሆነም ስራ ደግሞ እንደዚሁ በርትታችሁ እትፈጽሙ ያስፈልጋልና እግዚአብሔር ሀገራችንን ሰላም ያድርግልን እግዚአብሔር ሁላችሁ በምህረቱ በቸርነቱ ይጎብኘን

በሰላም ወደ ቡሆ ወደ አንዶዴ ቅዱስ ገብርኤል ቤተክርስቲያን ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የምርቃት መርሃ ግብሬን የሚመስል ነበር። የጅማሬ የፍጻሜ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሰላም ዋሉ። የመላኩ ረዴት በረከት፣ ምልጃው፣ ተራዳይነቱ ከሁላችን ጋር ይሁን።